አቡሽ ነው፣ አቡሽ ነው። ግን ይዘውታል። አያቸው። ኧረ ህመሙ እኮ ነው። ምን ላድርግ ብለህ ነው ስላልበላው እኮ ነው። ኧረ እኮ ስለ ብዙ ስላልበላው እኮ ነው። ሆድ ይደርቀዋል እኮ ቆይ ልምድን ይኸውልህ። አይቻቸዋለሁ፣ አብዛኞቹን አይቻቸዋለሁ። አሁን በዚህ በኩል አንተን ይዤ የምሄድ ከሆነ እነሱም ይነቃሉ። ከዛ በኋላ እንዳለ እንወረራለን ማለት ነው። ስለዚህ ቀስ በቀስ እያደረኩኝ እያንዳንዳቸውን ቀንሳቸዋለሁ ማለት ነው። ከዛ በኋላ እንዳለ መንጫዎቹ እንዳለ ተዘግተውብናል። እንዴ ብቻ የለ ምን ታደርግልኛለህ? መሰለኝ እንዳሁን ይነ አጋጣሚ ሲገኝ ማለት ነው። እንደዚህ የመጣሁኝ አወራለሁ የሰማኸኝ ነው። ስለዚህ በየመንገዱ ላይ በየገጥ ጉል ያሉትን ቀስ እያልኩኝ ጨርሳቸዋለሁ። እሺ የሁና ማጠገቢ ያለ ስለዚህ በዛ በኩል ያሉትን እናስወግዳቸውን ተመልሰን እንገናኛለን። እሺ ዛሬ አቡሽ ሳሊዝ ሻ ላ ደፍ እለና ናንተ አረ እኮ እየመጣን ነው መንገዱ ርቆ ነው በሉ አረ መጣሉ። እሺ ትንሽ ጠብቁኝ፣ ሁለት ደቂቃ ንብረቱን ስለሸጡ በቃ ቀጥታ ወደ ራሳቸው ንብረቱን ሽጠሉ ማለት ቅድም አላልኩም? ጫካውን ሙሉ ተሽጧል። እና ያለውን እንትን ፈረንጆች ማን ነው የሚሸጠው? ጽዶቹ አየለ። አዎ ገንዘብ ተቀብሎበታል። አዎ ተቀብሎበታል። እና ንብረቱ በቃ ቀጥታ ወደ አቡሽ ነው አቡሽ ነው ግን ይዘውታል። አያችሁ እህ ራሱ ነው ፀጉሩን ቆርጠውት ነው ምንድነው መላጠውነላ? ነው አላ ነባ እዚህ ጋር ተጠቅመው ነው የሚሆነው። ይሄኛው የሆነ ቦታ ላይ እናስቀምጠው ነባ፣ ምናልባት አሻራ ምናምን ሊጠቅመን ይችላል። የእነሱ ከሆነ እዚህ ጋር እናስቀምጠው። እንዳይመልጥ እ ምንም እንይዘዋለን፣ ዛሬ እናገኘዋለን። ወላሂ በጣም ነው ደስ ያለኝ ዛሬ ረጅም ጊዜ ከለፋም በኋላ ዛሬ እንደዚህ ስናገኘው በጣም ደስ ያለን ግን እራሳችንን እየጠበቅን ነ ጥንቃቄ እያደ ረጋ ብለን ምክንያቱም አራት ሰው ነው የታየኛ ጠገብ ሁለት ሰው ከፊት አለ፣ ሁለት ከኋላ አለ። አንተም ግራ ቀኝን እያየህ እኔ እና በዛ በኩል ነው የገቡታ። ስለዚህ ዛሬ አቡሻ ያመልጠን ናነባ ሳባር

ቆይ ልምድ ነው። ወደዚህ ጋር ወደዚህ። አረ ምንም፣ አረ አይደለም አሞኝ እኮ ነው። እሺ፣ እሺ፣ እሺ በኩል ነው። ስለዚህ ቀስ እያል ጨርሳችሁ እንዴት ደረሳችሁ? የሚሰማኝ ነው። ዛሬ እናመልጣል እንሻቡሽ እሺ። ግን ደግሞ ምን በዛ በኩል ሌላ ሁለት ሰው አለ። በዛ በኩል ሁለት ሰው አለ እንዳለ መንጫዎቹ እንዳለ ተዘግተውብናል። ስለዚህ ናቸው ብዙ ብቻ የሉ ምን ታደርግልኛለህ መሰለህ። እንደውም አጋጣሚ ሲገኝ ማለት ነው እንደዚህ የመጣኝ አወራሃለሁ የሰማኸኝ ነው። ስለዚህ በየመንገዱ ላይ ያሉትን በየጥጋጥጉ ላይ ያሉትን ቀስ እያልኩኝ ጨርሳቸዋለሁ። የሁና ማጠገቢያ አለ። ስለዚህ በዛ በኩል ያሉትን እናስወግዳቸውን ተመልሰን እንገናኛለን እ ዛሬ አቡሽ ሳ ሊዝ ይዤ አልሄድም፣ ግን ደህና ነን። አንተ እንዲህ አይደለም እራሳቸው ናቸው

እንወረራለን ማለት ነው። ስለዚህ ቀስ በቀስ እያደረኩኝ እያንዳንዳቸውን እቀንሳቸዋለሁ ማለት ነው። ከዛ በኋላ ሁሉንም ነገር ፊክስ እናደርጋለን እ አንተ ጋር እንዴት ነው? ሰላም ነህ? እነ ኪያ እንዴት ናቸው? በእናለፎ ኮ እዛ ልገዛ ውጥቼ ለካኒ ምን አውቃለሁ እንደዚህ እንደተደገሰልኝ እሱና ም ደህና ጊዜ እናወራለን። ግን አሁን ደህና ነህ አንተ? እሺ አሁን ነው የሚወስዱ ሌላም የእኛን ሰውን እንጨምራለን ማለት ነው። እሺ እሺ። እኔ ይኸውልህ አንተን አስመለጣለሁ ብዬ ሕይወትን አደጋ ውስጥ መክተት አልፈልግም። ስለዚህ እያንዳንዱ የምናደርገው ነገር በጥንቃቄ እናደርጋለን። እሺ እሺ። አይዞህ አይዞህ። ለኪያም ለእናትህ ምንም የነገርኳቸው ነገር የለም እሺ ስለዚህ እሺ ግን አንተ እንዴት ነህ በጣም ጉዱ እንደ ኧረ ትንሽ እዚህ ጋር እዚህ ጋር ይሰማኛል ጥርሴ ይሄኛ ጥርሴ ትንሽ መትሙን ያለና ይንቀሳቀሳል ይነቃነቃል በጣም ነው የጉዱ ሁሉም ነገር ፊክሲዮናል እሺ ስታከል እንዴት ነው እዛ ያለው ሁኔታ

ይኸውልህ ዛሬ ሁሉም ነገር ይኸውልህ፣ ይሄ ሁሉም ነገር ማለት ነው ዛሬ ያልቅለታል ማለት ነው። እሺ፣ ግን አንተ የሚጠቅመን ነገር መንገር ያለብህን ነገር ካለ እስኪ ንገረን። ባለፈው ከወሰዱኝ በኋላ የሆኑ ሰዎችን መጣን። አንዴ አንዴ፣ እስኪ በሆነ ነገር እየጣሉ ነው መሰለኝ። ይሄ ጣሉ። አዎ ቢጣሉማ በጣም አሪፍ ነው ለኛ

አሪፍ ነው የነሱ መጣላት ለኛ ማለት ነው። አንዳቸው ዘው ቢጎዳዱ በጣም ደስ ይለኝ ነበር። ይሁን አሁን ታደርጋለህ መሰለህ ማለት ነው። እነሱ አሁን አሪፍ ጸብ ላይ ስለሆኑ አሁን አንተ የሚጠቅመኝን አንዳንድ ነገሮችን ብቻ ነገረኝ። እሺ ነው እዚህ ጋር ማወቅ ያለብኝ ነገሮችን ብትነግረኝ አሪፍ ነው። በሰላም ይዤ ነው መውጣት የምፈልገው። በጣም ናፍቀው ነው የሚጠብቁ እና ከነሱ ጋር ናፍቄ ያለው አሁን ዝም ብለን ስሜታዊ ሆነን ነገር ይህ መሄድ አልችልም በየቦታው ላይ እነሱ አሉ። ስለዚህ የሆነ አናገኘውና ቀስ በቀስ እዚች ጋር ወይ የሆነ የኔ ሰዎች ወይ ነባ ምናምን እዚህ እንዲቆም አድርገውና አንተ ስላለህበት ነገር እያንዳንዱ ነገር ይነግረኛል ወይ ደግሞ ካልሆነ ደግሞ ማለት ነው። ሰውነቱ ላይ ቆይ። ሰውነቱ ላይ የሚከተት ቆይ ይችላል። እሱን ሰጥህና በጂፒኤስ እከታተልሃለሁ ማለት ነው። ምን ብቻ ይችኛው ቢፈትሹም ስለማያገኙት፣ ስለዚህ አሁን በዚህ ችኛው ማለት ነው ያለህበትን እያንዳንዱ ቦታ መከታተል ይችላል። ግን እናንተ ተጠንቀቁ። አሁን የመጣው ሰውዬ በጣም አደገኛ፣ በጣም እነሱ ሰዎች ናቸው። ያየለ ሰዎች አይደሉም። ለካ ነገርኩ። በጣም ብዙ ነገሮች እየተፈጠሩ ነው ማለት ቆይ። አሁን የምናያቸው ሰዎች የአቶ አለሙ ሰዎች ናቸው። የአየለ አሁን የሆነ አንድ ሰውዬ እየተከታተለን መተን ነበር አለሙ የሚባል ማለት ነው። እና አቡሽ ያለው አለሙ ጋር ነው ብሎ አየለ ጠቁሞ ነበር። አየለ ራሱ አጎት በእኛ ቁጥጥር ስር ነው ያለው አሁን ላይ። ስለዚህ አየለ አሁን እኮ ተራ ሰው ሆነ በሱ ፊት። ኧረ በስመ አብ ጨካኝ ነው። እሺ ታዲያ እሱ ምንድነው ከአንተ ጋር ያለው ግንኙነት ስለምንድነው? እኔ አላቅም። ነግሮታል። ምሰሌ በቃ ንብረቱን ጫካውን አላ ሰሙኑን ከውጭ ሀገር ከመጡ ሰዎች ጋር እያወሩ ነበር፣ እና ሊሸጡት ነው መሰለኝ። እና በጣም እንትኖቹን አይተው በጣም ወደውታል። ና ከዛ ስለወደዱት በቃ ሊሸጡት ነው። ስለዚህ ሊያስቆርጡት እና አየለ እሸጡታል አለሙ እሺ ኖሬት ነው ሳ እየወሰዱ ያሉት እኔ እንጃ እኔ አላውቅም። በቃ ያገላቱ አደሞ ርቦኛል። ነባዬ አይነን ወደዛ እያደረግክሽ ረያያቸውሰማ ይሰማ አይኗ አይነን ወደዛ አርግ ምንም አያደርጉም። አሁን ደግነቱ እየተጣሉ ነው። ጸባቸው እስኪጨርሱ ድረስ ምንም ነገር ማድረግ አይችሉም። ወይዬ ወይዬ፣ አረ ህመሙ እኮ ነው። ምን ላድርግ ብለህ ነው? ስላልበላሁ እኮ ነው። አረ እኮ ብዙ ስላልበላሁ እኮ ነው። ሆድ ይደርቋል እኮ። እሺ መጣሁ መጣሁ፣ በቃ በጣም ተጠንቀቁ። በጣም ችግር የለም፣ ለጥንቃቄው ችግር የለም። እኛም የእኛ የምንላቸው ሌላ ተጨማሪ ሰዎችን ይዘን እመጣለን። ዛሬ ከእጃችን በፍጹም አታመልጥም። ይህንን ቃል እገባልሃለሁ። እሺ አቡሽ፣ እሺ። ግን ስልክ ላይ ያለ ሰውየው ይሄ ነው ሰውየው አረ እኮ እየመጣን ነው፣ መንገዱ ርቆ ነው። በሉ አረ፣ አረ ስላ መጣሉ። እሺ ትንሽ ጠብቁኝ፣ ሁለት ደቂቃ። ይሄ ነው ሰውዬው። እስቲ ነው አይደል? አረ ይሄ አይደለም፣ ሌላ የለም። አይ እስቲ ሰውዬ ነው፣ ይሄ ነው፣ ይሄ ነው። አንድ ለየት ያለ የሚታይ ቦታ ላሳይ፣ ጀርባ ስለሆነ ነበር እኔ እዚህ ጋር ነው ሰውዬ ቢሆን እኛ ቁጥጥር ስር ላይ ነው ያለው። ስለዚህ ያለበት ቦታ ላይ ይደርሳል። ስለዚህ ዛሬ ያበቃላችሁ። ለምጭር ሸቀናችሁ ነው የሚሆነው። አሁን ላይ በጣም እየተንቆራጠጠ ነው። ጸባቸውንም ጨርሰዋል። ገብቶሃል? እሺ፣ ይኸውልህ ጸባቸውንም ስለጨረሱ እኔ በኋላ ድሮምእኳስማእዛምኳ አይስማማም ስለ እነዚህ ባህሪ እንኳን የተወሰነ ቢሆን አወቀ። እስኪ ስለ ሌሎቹ አንዳንድ ነገረችው አሉ። በታች በኩል ግን አለ አንዳንድ ጊዜ የሆነ ሳት ላይ ይጠጣሉና መተው አለቃ እየመጣ በጣም ነው የሚጣላቸው። ለምንድን ነው የሚጠጡት? ቢያመልጣችሁ ና ይላሉ። እነዚህ ናቸው። ይህ ጥቁር ጠቁር ያለው ወፈር ያለው በቃ ባህሪው እንደዚህ ነው። በቃ የሆነ ቁጡ ነው ምናምን። ይህ ነው የሚመጣ ይህ ነው የምትለው የሚያሰቃኝ ነው። እሱ ነው በቃ የሚገናኘው ከአየለ ጋር። ከአየለ ጋርም ከአለም ውስጥ አለሙ ነው፣ አየለ ነው የሚገናኘው። በቃ ነው። ትዕዛዝ ይሰጣል የራሱን ጓደኛ እንኳን እንዴት እንደሚያደርገው እያየ እነሱ መጨቀጭቀቱ ምናምን ለኛ በጣም አሪፍ አሪፍ ነው። አሁን የነዚህም ባህሪ በተወሰነ መልኩ አውቄያለሁ። አጠቃላይ ስንት ሰዎች ናቸው ያሉት? ሲጠብቆ የነበሩት ቅድም ይበልጣሉ። ሲያመጡ ወደ አስራ አንድ አስራ ሁለት ናቸው። ሲያመጡ ስለዚህ እያንዳንዳቸው አሉ ማለት ነው። ራሱ ወደ ስምንት ሰው ምናምን ነገር አይቻለሁ። ስለዚህ አሁን ላይ እኔና የና ብቻ ነው ያለ ነው። እኔ እና ካሜራማኖች ነው ያሉት። ስለዚህ እንትን ነው የሆነ የሌለየሌላ አደገኛ አደገኛ ምናምን ካልሰራራን በቀር እነኚህ ሰዎች መጋፈጥ በጣም አዘ ነገር ነው የሚሆንበት። ስለዚህ ያለን አማራጭ አንድ በአንድ ቀስ እያለን መቀነስ ነው። ገብተዋል። በብልህ ነው በብልሃት ነው ጉዳዩ መጨረስ ያለብን። ብልህ መሆን አለብን፣ ስለነሱ ባህሪ አሁን ስላሉ ባለፈው ደግሞ የሆነ ፊርማ ካልፈረምኩ ምናምን አምስ ሲሉ ነበር። የፈረምኩ ነገር አለ አልፈረምኩም። እኔ አልፈረምም አልኳቸውና ገና ንብረት ወደ እኔ ስላልዞረ መፈረማቸው ነው። ቆይ ደግሞ ማለት ምን ላይ ነው ያስፈርሙ? ከሰባት ወር በፊት እኮ መፈረም አትችልም ማለት አዎ፣ አልችልም። አልደረሰም፣ እድሜ እና በቃ በግዴታ ፈርም ብሎ ሲጨቀጭቁ ምናምን እድሜው አልደረሰም ብሎ ነው አየለ ያስቀረኝ እንጂ ንብረቱን ስለሸጡ በቃ ቀጥታ ወደ ራሳቸው ንብረቱን ሽጠውሉ ማለት ቅድም አላልኩም? ጫካውን ሙሉ ተሽጧልና ያለውን እንትን ፈረንጆች። ማን ነው የሸጠው? ጽዶቹ አየለ ገንዘብ ተቀብሎበታል። አዎ ተቀብሎበታል። እና ንብረቱ በቃ ቀጥታ ወደ ሰውዬው ለማዞር እኔ ቀብድ ተቀብዬበታለሁ፣ የተወሰነ ገንዘብ ተቀብያለሁ ነው እያለኝ። ደግሞ ሲጀምር መሸጥ አይችልም እሱ። ምናልባት ቃል ስለገባላቸው ሊሆን ይችላል። ስለዚህ የኛውም ሰውዬ ብላይ ማለት ነው፣ በቂ የሆነ መረጃ እስከናገኝ ድረስ ተጠንቀቁ። ግን አሁን ተጠንቀቁ። አለሙ የሚባለው ሰው እየገባር ሰው ችግር የለውም። አቡሽ፣ ከአንተ የሚጠበቀው ማለት ነው ራስን መጠበቅ ብቻ ነው። እሺ፣ መቸኮል የለብም ረጋ ትላለ። ዛሬ አንተን ይዘነሳኔ ወደ ቤት ምንገባ ሰዎች አደለን። እሺ፣ እንድልታም ነኝ ይገባል። እዚህ ድረስ ደርሰን የለ እስካሁን ድራሱ በጣም ብዙ ስትራግል አይተናል። በአንተ ጉዳይ ላይ አንተን እየፈለግን በጣም ብዙ ነገር አይተናል። ምንም የምናገኝበት ምንም አይነት ፍንጭ አልነበረም። ያ ሁሉ ጊዜ አልፎ ግን ዛሬ አንተ ጋር ደርሰናል ማለት ነው። ስለዚህ አታመልጠኝ በፍጹም። ዛሬ አንተ ማለት ነው ብሞት ነው የሚሻለኝ ዛሬ አንተ ከኔ ታመልጠኝ በፍጹም አታመልጠኝ እንድታምነኝ ይገባል። እሺ ግን አሁን ሁን ስል ምን ማውቃለብኝ አለብኝ መስል። አሁን አቶ አለሙን ይሁና እየተከታተለው ነው ከይሁና አያመልጥም። ግን ስላሉት ሰዎች እነ አስራሁለት ሰዎች ስላልካቸው ባህሪዎች፣ አንዳንድ ነገሮች ምናምን ነገር ብትነግርኝ የተወሰነ ነገር ማለት ነው። እንዴት ነው ሰከራ ምናምን ጠጭ ምናምን ናቸው ወይስ ምንድ? አብዛኞቹ ያው በዚህ ስራ እንትን ስለሚሉ እንደዚህ ጫካ ውስጥ ምናምን ስለሚያሳልፉ ይቅማሉ፣ ያጨሳሉ። ኦኬ ሁሉም በሚባል ደረጃ ማለት ነው። አንዳንዶቹ አሉ ግን በጣም ንቁ የሆኑ በጣም እንትን የሚሉ ማለት ነው፣ ለስራቸው ታማኝ የሆኑ አንዳንዶቹ ደግሞ ቸልተኛ ናቸው። ማዘናጋት አንዳንድ ይዘናጋሉ እና ይመጣል። ይሄ ዋናቸውን የንሱ የተደባደቡ ነው እንደ ዋናቸው ነው እና ይሄ ነው በቃታቸ ሌላ ናቸው የሚደሙ እዛው እዛው አቡሽ

ሌላው ለልጆች ይታየዋል አራቱ ስለዚህ መከተል ይችላል። ይተቀምጣሉ ይተቀምጣሉ። ስለዚህ ተመቻችሁቻችሁ ዛሬ እርግጠኛ ነው መነግራችሁ ማለት ነው። አቡሽ ከእጅ ላይ በፍጹም እንደ በፍጹም በፍጹም አያመጥምና እርግጠኛ ነው መነግራችሁ ዛሬ የመጨረሻ ቀን ነው የሚሆነው ለነሱ ማለት ነው እና ግን ደግሞ ስሜትዊ መሆን አልፈለኩም። አራት ናቸው በዛ በኩል ሌላ ሁለት አለ ስድስት ናቸው። ስለዚህ ከአንዱ ጋር ብያያዝ ያው ድምጻቸውና መሰማቱ አይቀርም እና ትንሽ ቻሌንጅ ላይ አድርገኝ ይችላል። ግን ሁለት ሁለት እያደረኩኝ ግን እያንዳንዳቸውን መቀነስ ይችላሉ። ስለዚህ ሁለቱ እነዚህ አቡሽ ጋር ያሉትን እተዋቸውና ምክንያቱም ሴንተር ላይ ነው ያሉት ከዚህ በኩል እነሱ አናገርኳቸው ማለት ወይ ነው ከነሱ ጋር ተፈጠርኩ ማለት በላይ በኩል ለታለ በታች በኩል ሌላ ሁለት አለ። ስለዚህ ወዲያው ነው የምንከበበው ማለት ነው። አቡሽንም ሳናሰርፈው እኛ ምን እያዝበት ነገር ነው የሚፈጠረው። ስለዚህ እሱ አስፈላጊ ስላልሆነ አሁን ይኸውና ያለበት ቦታ ላይ ደውልለትና ስላለው ነገር ምናምን አሳውቀዋለሁ። ሌላ ተጨማሪ ኃይል ምናምን የሚያስፈልገንም ከሆነ ተጨማሪ ኃይል እንፈልጋለን ስላለው ነገር ምናምን ነገር በቃ በሚገባው እያንዳንዱን ነገር ለእናንተ የምናሳያቸው ነው የሚሆነው። በጣም ነው ዛሬ ደስ ያለኝ የምር በጣም ደስ ብሎኛል። ምክንያቱም ከአቡሽ ጋር ከዚህ ሁሉ ጊዜ በኋላ ነው የተገናኘ ነው እና እና እንግዲህ ከፈጣሪ ጋር ሁሉም ነገር ዛሬ መስመር ይይዛል ብዬ ተስፋ አደርጋለሁ እና አይ ቲንክ አንደኛው ጓደኛቸው ምናምን ነገር በጣም እንደደከመው እና ሲጋራ በጣም እንዳስፈለገው እያወራ ስለሆነ በሱ የመጣ ነው አይ ቲንክ የተቀመጡት እና ጂፒኤሱንም ከስልክ ጋር ስለማገናኘው አሁን አገናኘውና ያለበትን ቦታ ስፔሲፊክ ቦታውን ስለሚነግረን ኔትወርኩም እዚህ አካባቢ በጣም አሪፍ ስለሆነ፣ ስለዚህ ባለው አጋጣሚ አቡሽን የምናገኝበትን ነገር እናመቻቻለን ማለት ነው። ስለዚህ አያመልጠንም ማለት ነው። አንዴ ዮና ጋር ነባ እዚህ አካባቢ ስለሚሆን ልደውልለት እና ለዮና ላሳውቀው አይሻልም? እሱም ይሄን እየፈለገው ነው የሚሆነው። እንደዛ ከምናደርግ እዚች ጋር አንድ ሰው ወይም አንድ ሰው እናስመጣና እዚች ጋር አቡሽን ነቃ ነጣ ብሎ ነገር እየተከታተለው የሚጠብቀው አንደኛ ሰው እናመጣለን። ከዛ አንተ ከኔ ጋር ትሆናለህ ማለት ነው። ከመጣለን በኋላ ስለዚህ ተመልካቾቻችን አሁን የምንሄደው ከዚህ ጋር አንድ ሰው እንቀይር እና አቡሽን የሚከታተልልን የኛን ሰው አንድ ሰው እናስቀምጥና ከዛ በኋላ የሆነ እንጠርተን ቶሎ ብለን አቡሽን ካስመለጠን በኋላ እነሱ ላይ በኋላ እንደርስባቸዋለን ብዬ ተስፋ አደርጋለሁ። ስለዚህ ያው እነሱም ቢሆን ለህግ ምናምን ነገር መሰጠት አለባቸው። ምክንያቱም እንደ አቡሽ አይነት በጣም ብዙ ሰዎች የታገቱ ችግር ውስጥ እየገቡ ሊሆን ስለሚችል ማለት ነው። ስለዚህ እነሱንም እንዲህ በቀላሉ ምንተዋቸው ነገር አይሆንም። ግን ደግሞ ዋናው ፖይንታችን አቡሽን ማስረፍ ስለሆነ አቡሽን ካዳነው በኋላ እነሱ ነው የምንደርስባቸው ይሆናል ማለት ነው። ስለዚህ አንድ የውና ጋ ደውልለትና የውና ላይ ስላለበት ሁኔታ ምናምን ጠይቄው ከዛ አቡሽን የምናድንበትን ነገር እናመቻቻለን ማለት ነው። ምክንያቱም እዚህ አካባቢ ላይ እንኳን እኔ አሁን እየታዩኝ ያሉ ስድስት ሰዎች አሉ። ምናልባት ያላዩዋቸው ሰዎች ደግሞ በጣም ብዙ ሊሆኑ ይችላሉ። ስለዚህ ይችላሉ። ስለዚህ ቀስ እያለን እየቀናነስ ናቸው አቡሽን ይዘን የምንወጣበትን ነገር እናመቻቻለን። እንግዲህ በቃ በትዕግስት ጠብቁኝ አቡሽ ጋር ያለውን ነገር ማነው የውና ጋር ያለውን ነገር እናጣራ እና ተመልሰን አውዳቦች ጋር እንመጣለን ማለት ነው። እስከዛው ግን አብራችሁ